የኢፌዴሪ ገንዘብ ሚኒስትር አህመድ ሺዴ ከአውሮፓ ኢንቨስትመንት ባንክ ምክትል ፕሬዚደንት አምሮይስ ፋይሌ ጋር በልማትና ኢንቨስትመንት ትብብር ዙሪያ ውይይት አካሂደዋል። የአውሮፓ ኢንቨስትመንት ባንክ በኢትዮጵያ ኢኮኖሚና ማህበራዊ እድገት ዙሪያ ተጨባጭ አስተዋጽኦ ከማበርከት አኳያ ጉልህ ሚና ያላቸው ዘርፎች ላይ ለሚደረገው ቀጣይነት ያለው ድጋፍ አቶ አህመድ ሺዴ ምስጋና አቅርበዋል። ድጋፉም ለአዲሱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት በገንዘብ ለመደገፍ ያሉ አማራጮችን ማየት ጭምር እንደሚያጠቃልል በውይይቱ ተነስቷል። የአማራ ክልል ከመቼውም ጊዜ በላይ በተሻለ የሰላምና ልማት ጉዞ ላይ እንደሚገኝ የክልሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። ርዕሰ መስተዳድሩ እንዳሉት በክልሉ ተፈጥረው የነበሩ የሰላምና ጸጥታ ችግሮች በዋናነት ከፖለቲካዊ ጽንፈኝነት ጋር የተያያዙ ናቸው። በወቅቱ አመራሩ በሚጠበቅበት ልክ ችግሩን ታግሎ በማስተካከል ረገድ ለዘብተኛ አቋም እንደነበረው ጠቅሰው፣ አሁን ላይ በክልሉ ሰላምን በማስፈን ረገድ ማህበረሰቡን በማሳተፍ ውጤታማ ስራ መከናወኑን ተናግረዋል። የክልሉ ነዋሪዎችም የጽንፈኛ ቡድኑን ትክክለኛ ማንነት ተገንዝበው ከመንግስት ጎን በመቆም ለዘላቂ ሰላም የበኩላቸው ሚና እየተወጡ እንደሚ እንደሚገኙ ነው የገለጹት። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ አርሰናል በሜዳው ኤምሬትስ ምሽት አራት ሰዓት ላይ የፈረንሳዩን ክለብ ፒኤስጂን ያስተናግዳል። የሰሜን ለንደኑ ክለብ አርሰናል በሩብ ፍጻሜው ሪያል ማድሪድን በማሸነፍ ለግማሽ ፍጻሜው ሲበቃ፣ ፒኤስጂ በበኩሉ የእንግሊዙን አስቶን ቪላ በድምር ውጤት በመርታት ግማሽ ፍጻሜውን መቀላቀሉ ይታወሳል።